አንድ ጓድ ፍቅረኛ አልነበራት በፊት ክፊ የተዋወቁ ቲክቶክ ላይ እሷ ቪዲዮ ሰርታ ለቃ ኮሜንት ላይ ሄዶ በጣም ቆንጆ እንደሆነች ነግሯት በኢንቦክስ ሄዶ ጀንጅኖ ስልክ ቁጥር ተቀብሎ ሁለት ዓመት ሚሉ የው ስጀማ ጀምኖረው ከዛ እሱ ገጠር ከብት ጠባቂ ነበረ። ስራ ለቆ ከተማ መጥቶ ቤት ተከራይቶ እሷም እጃዛ ቤት ስራ ፈታ በረመዳን ተቀምጣ ነበረ። እኔ እና ቤተሰቦቼ ላስተዋውቅሽ አለ እያለ ሶስት ወር ሙሉ ቁጭ አርጎ አብሮ ሲበላ ሲጠጣ ሲያተፈጠረ ስትነግረው ገና ቤተሰቦቹ ሳያስተዋውቃት ሁኔታ እሷም ነገ ከነገ ወዲያ ልቡ ይራራል ብላ አብረው እየኖሩ እያለ መጨረሻ ላይ ከሌላ ግንኙነት እንዳለው በቴሌግራም ሲጻጻፍ ስታየው አኩፋ ክፍሏ ስተኛ መጥቶ ሲያባብላት እንቢ ብላ። ከዛ በነጋታው እሷን ለማስደሰት ኩፍራ እንዲለቃት ሀዲቃ ወስዶ መናፈሻ ሊያዝናናት ሲል እኔ አልሄድም ስትል ሌሎቹ ጃዛ ሴቶች ለብሰው ተነሱና ሊወጡ ሲሉ በሩን ቆልፎባል። ሊወጣ ሲል እኔ ሱቅ ስለምሄድ እንዳትቆልፍብኝ ስትለው እንዲ ብሎ ሊቆልፍ ሲል በሩን ይዛ እንዳትቆልፍ ስትለው በቦክስ እና በእርግጫናት እና አፍንጫዋ ተሰብሮ ደም በደም ህንፃት ሙሉ ደሟን ዘራ ቆይታ

ለአከራም ስትደውል አከራም እኔ አልካፍም ከዚህ በኋላ ስላለ እንዳትመጭ፣ እሱም ሊለቅ ነው አለቻ። ጓደኛ ቤት ጓደኛ ቤት ፈልጋላ ተቀመጠች። ሶስት ወር አንድ እዛ ቤት ተቀመጠች። ተበድራ ዝበላት ተበድራ ቤትክ ከፈለች። ከዛ ሌላ ቤት ደግሞ ሶስት ወር። ይህ አሁን ስምንት ወር ጉዝናት እኛው ቤት ልቀቂ ብለው ሶስት ቀን የሰጧት እና እኛ ጅዳ ሰው ፈልጋለን የሚያሳርፋት። ሙሉ ታሪክ እንዲገባሽ ዘገብኩልሽ።

ሴ አለራሴ ማለት ነው የሁላችሁ። እስከዛሬ ድረስ ወንዶች ላይ ፈርድ ነበር ሳይገባኝ። አሁን ግን ወንዶች ላይ መፍረድ አቁሜያለሁ። ወንዶቹ ማህፀን የላቸውም። ማህፀን የሌለው ሰው ደም አያረግዝም። ስለዚህ ፈጣሪ እኛ ኃላፊነት ስለሚሰማን ለእኛ ለሴቶች ማህፀን ይሰጠን። ወንዱ አልተጠነቀቀም እያላችሁ ወንዱ ላይ የምትፈርዱ ሰዎች ችግር አለባችሁ። ወንዱ አይደለም ለመጠንቀቅ ያለበት፣ እኛ ሴቶች ለመጠንቀቅ ያለብን። ለምን ማህፀን ያለን እኛ ነን ማረግዘው እኔ ማህፀን ያለኝ እኔ። ስለዚህ እኔ መጠንቀቅ ያለብኝ ለምንድነው። ወንዱ አልተጠነቀቀም ነበር? ኤክስኪዩዝ ሚ አንቺ ለምን አልተጠነቀቅሽም ነበር? ፈጣሪ ወንድ ልጅ ግዴለሽ ስለሆነ ኃላፊነት ስለማይሰማው ሴቷ ከወንድ በላይ ኃላፊነት ስለሚሰማት ማህፀን የሚባለውን ነገር ለእኛ ለሴቶች ሰጠን። ስለዚህ ፈጣሪ ተማምኖብን በአግባብ እንደምንይዘው አምኖብን ተማምኖብን ማህፀን ሰጥቶናል። እኛንን ማህፀናችንን መጠበቅ ያለብን እምቢ ብላችሁ ከተኛችሁ፣ መከላከያ ተጠቀሙ፣ አለቀ መከላከያ መከላከያ ከመጠቀም ከረሳችሁ ማድረጋችሁ ስታጎብድቅ ብላችሁ ቶሎ የሰባ ሁለት ሰዓት ውሰዱ። እኔ አታድርጉ ብዬ በገዛ እንትን መዋዛናችሁ መቆጣጠር አልችልም፣ ግን መከላከያ ውሰዱ እና እናግረዋለሁ። ሰውየው እሺ ካለና የሚረዳ ፈቃደኛ ከሆነ እሰየው፣ የማይረዳ አቅም ከሌለው እንረዳዋለን። እየሰማህ ከሆነ ይህንን ላይቭ ዋትሳፕ ነግር፣ ያሉ ላይቭንም ሼር አድርጌልሃለሁ። ግን እማትመጣና እማትነጋገር ቢያንስ ገንዘብ ባይኖርክ እንኳን በአቅምክ አይዞሽ አለሁልሽ ከጎንሽ ነኝ የማትላት ከሆነ ፎቶህ ይለጠፋል። ሌላ ሴት እንዳታስረግዝ ሳውዲ ላይ የሰው ሰው እያስረጋሽ ነው፣ ተጠንቀቁ ብዬ ፎቶ ለጥፋለሁ። የትኛውም ሴት እንዳትጠጋክ ማለት ነው። በቃ ስለዚህ መተህ ተነጋገር፣ ቢያንስ በሀሳብ አበረካት ሁን ገንዘብ እንኳን ከሌለክ እንረዳል፣ በሀሳብ እንኳን ከጎኑ ነው። ይህን ነው የምለው። የታወቃላለች የሆነ ስልባቦት ነገር ነው፣ ቀጫጫ ወይ ጉዴ። ደግሞ አልመጣም እንደ ማለት ቀጫጫ ምስኪን ነገር ነው። እኔ እንጃ እኔ እናንተ ስስቃለሁ። እኔ እንደው ና እና እዚሁ እንደው የሆነ መላ መላ ናደርግ ወይም እኔን አናግረኝ በዚህ በውስጥ እና እኔንም ከዝዋርጣ ውስጥ አስወጣኝ። ለምን ይህቺን የስምንትን እርጉዝ ማነው የሚያስጠጋው? ሀታ አንድ ክፍል ቤት አከራዩን ብለን ብንላቸው ራሱ አንድ ክፍል ቤት ራሱ የሚያከራይ ሰው የለም በአሁን ሰዓት አሁን በሳውዲ አረቢያ እናቶች በቤት ውስጥ ይወልዳሉ። በቤት ውስጥ በሚወልዱ ሰዓት ችግር ይፈጠራል። ያ ችግር ሲፈጠር መንግስት ሁሉንም ነው ተሰቱር ብሎ ይዟቸው የሚሄደው ገብቶሻል። ያ ነው አንድ ችግር። ዱሮማ እኮ አብረን ተጋፍተንም ምን ብለንም ኑረን ነበር። አሁን ግን ነገሮች እየተቀየሩ በሄዱ ቁጥር ስልጣኔ እየገባ በሄደ ቁጥር ነገሮች ለእኛ እየሆኑ አልሄድም። አገሪቱ እየተቀየረች ነው፣ እኛ እየተቀየርን አይደለም። ስለዚህ አሁን አሁን አንቺ እንደ ሴት የቤት ውስጥ ውልጃን ትፈቅጃለሽ? ኧረ በፍጹም በዚህ ዘመን ሳውዲ ብቻ ነው አዚዛዬ ካታር ላይ ዱባይ ላይ እኔ ካታርም ዱባይም ኖር ያለው እንደዚህ አይነት ነገር የለም ሳውዲ ብቻ ነው ቤት ውስጥ መውለድ ያለው እሱንም ሰው በባህር ስለሚገባ እንጂ በፕሌን እንደሌላ ሀገር ቢሆን ማንም ደፉ ይ ኖ ኖ ኖ አይደለም። ሀቦ አንድ ቶክ የለለበት ልጅ አይወለድም። ይሄ ችግር ስላለ ፓስፖርት ኤምባሲ አያወጡም። ምን ከለከላቸው? ኤምባሲ ሄደው ፓስፖርት አያወጡም። ልክ እርግዝናው ሲመጣ፣ ማሬ አሁን ቅድም የተናገርሹ ስህተት የሴቶቹ ችግር ነው አሁን ልታዘምችብኝ ነው እንጂ በግርግር ሴቶቹ ችግር አለባቸው። ወንድንሰሲዛ ቢሰምቱ እኔ ሁሌ ነው የምነግራቸው ችግሩ የሴቶቹ ነው። ኦፍኮርስ ሴቶቹ ነው ቢሰምቱ፣ በኮመንት ይዝመቱ። ወንድ የሆነ ሰው መቶ ጫፌ እንደዚህ ይነካኛል። ስህተታችሁ ሲነገራችሁ ማትወዱ ከሆነ እኔ ለእናንተ ነው እየተናገርኩ ያለሁት። ስንት ሰው ነው እኛ የሸኘነው ከዱባይ ስንት ሰው ነው እንደዚህ እያረገዙ እየወለዱ እኔ ለምኛ የሸኘት የመጨረሻ የበቃኝ በነሳሜና ሀያት ጊዜ ነው። እዚህ ላቸው ስንት በዚህ ስል በዚህ ወረቀታቸው አለስተካከል ብሎ ሊሴ ፓሲያቸው ስንት እኔ ለመንኩት። እኛ ሆን እኛ አቅማችን በሚፈቅደው እንደዚህ ሰዎችን ለመርዳት ስናስብ ነፍሰ ጡር ሴት አንቀበልም። ለምን እንደማንቀበል ታውቂያለሽ? ውስብስብ የሆነ እንደገና ደግሞ ጦስ ስለሚፈጥር ማለት ነው ከጣይፍ ፋ ከጣይፍ ጅዳ ድረስ መታ ሰብስበን አስረድተናት ብሯን ከጨበጠች በኋላ ወደ ሀገር ትገባለች ስንል፣ ሪያድ ቤተሰቦቿ አወሰዷት። እናንተስ ለምን ጎዶሎ ስራ ትሰራላችሁ? ብር ለምን በጃ ይሰጣታል? ብር የሚረዳ ብሩ እኛ ኑሯችንን ትተን እንደገና ደግሞ ፓስ የተመላልሰን የእሷን ፕሮሰስ ለማስጨረስ ጊዜ የለንም። ስራዬን ትቼ ሌላውም የመዳን ቅመምም ከስራ ቦታዋ ወጥታ ገና ብሩ ሌላ የሚከፈለው ሰው አዚዛዬ፣ ሌላ የሚከፈለው ሰው እኔ ስሸኛቸው፣ ሌላ የሚከፈለው ሰው በተሰካፍስ የሚከፈለው ፕሮሰስ የሚጨርስ ሰው አድርጌ እንጂ ኔ ከቤት ወጥቼ ኔ ኤምባሲ ዳታ ይታያቸው ሰት ስልሳ ሰባት ሺህ ዶላር በልታው እኔ ጋር ክስ መጥቷል። ስልሳ ሰባት ሺ ዶላር ወንድም በልታ ሁለቱም ኢትዮጵያውያን ናቸው።

እና ቤተሰብን ጠይቅ ብሎኝ በአንድ ይሆን ከቱ ብቃት ተገናኝ ሰአለን የተዋወቁ ነው እንዲ ሀገር ነን እኮ ገባኝ። ሳውዲ ላይ አንቺ እና እሱ በምን ተገናኛችሁ? ጃዛ ቤት፣ ፌስቡክ ላይ፣ ቲክቶክ ላይ፣ ምን ላይ፣ መንገድ ላይ፣ ምግብ ቤት፣ የት? ቲክቶክ ላይ ኦኬ። በቲክቶክ አንቺ ላይ መጥቶ ነው ያኔ? የሆነ እንትን ፎቶ ፖስት አደረኩና፣ በዛ ጣፈልኝ። ከዛ በውስጥ ከያለኝ በዛ ወራ ኦኬ። ከዛ እንዲ ሀገር ነን ኦኬ ቪዲዮ አንቺ ሰርተሽ ፖስት አርገሽ ቆንጆ ነሽ ብሎ ኮመንት ጻፈልሽ፣ እና በኢንቦክስ መጥተው አወራሽ፣ ቁጥርሽን ሰጠሽ፣ መደዋወል እና መገናኘት ጀመራችሁ። አይዋ ወራ እሱ ደግሞ ኦኬ። ስለዚህ አትገናኙም ነበር፣ በስልክ ነበር የምታወሩት? አዎ በስልክ ነበር። በመጨረሻው ቤት እንደ ያኔ ቤተሰብ እናስጠይቅ ነኝ እና ባንዲ ሆነን አለኝ። እሺ ከዛ ሄድኩኝ። እሺ ከዛ ሲሄድ ቤት ተከራይቶልኝ ነበረ። ገጠር እየሰራ ከብት እየጠበቀ በዛ ደግሞ ቤት ተከራየነሽ። ስራውን ትቶት መጣ። ስራው ተበላሽቶበት መጣ ከተማ ኦኬ፣ ከተማ ስለመጣ ነው ቤት የተከራየው። ስራ ከተማ ስለመጣ ነው እንጂ አንቺ ብሎ አለም፣ ቤቱን የተከራየው ሊኖር። ኦኬ፣ ተከራየልኝ ስላልሽ ግራ አገብኝ። ቤት ተከራየ ገጠር ከብት ጥበቃውን ተበላሽቶበት ስራ ወደ ከተማ መጥቶ ቤት ተከራይቶ እና በቃ ቤት ተከራይቻለሁ አለሽ። ረበድለች የሚያበሻ ልጅ ናት። አረበኛ ነው የምታወራው። የስምንት ወር ጉዞ ነች መዳም ቤት ነች ብዬ ደነገጥኩ።

አይን ያልህድ የሚያርቁት ሌላም ሴቶች ቤት ነበሩ። ኢጃዛ ቤት ከእናንተ ጋር አብሮ የሚኖራለ? እንደ እኔ እኮ አንቺ እና እሱ ብቻ መስላችሁ ነበር። ኢጃዛ ሴቶች አሉ ማለት። የእናንተ አንድ መኝታ ቤት አልጋ ያለው ነው የእናንተ፣ እንጂ ሳሎን ሳሎን፣ ከሌሎች ጋር ሼር ነው ሳሎኑ፣ ሽንት ቤቱ፣ ኪችኑ ከሌሎች ኢጃዛ የሚመጡ ሴቶች ጋር ሼር ነው። ኦኬ፣ ወንድ ግን ባልሽ ብቻ ነው እዛ ቤት ውስጥ ወይ ሌላ ወንድ አለ?

ሳላ ነው የሚያደርገው እኮ እንደዚህ? በኛ አስደነቀችኝ። ከአከራይዋ ጋር የሚያድር መስሎኝ። እሺ፣ ስለዚህ ወንድ ያለው የአንቺ ባልና እዛ ቤት ውስጥ የአንቺ ቦይፍሬንድ ሶሪ፣ ባልሽ አደለም፣ የአንቺ ቦይፍሬንድ ፍሬንድ፣ እና ምሽዋር የሚያመላልሳት አከራያችሁን፣ ምሽዋር የሚያመላልሳት ሰውዬ አንዳንዴ እየመጣ ሳሎን ያድራል። ከዛ ውጪ በቋሚነት እዛ ቤት የሚኖረው የአንቺ ቦይፍሬንድ ብቻ ነው አይደል? ኦኬ። እሺ፣ ከዛን አንድ ቀን ከሴት ጋር ሲጻጻፍ አየሽው። ማግስት አኩርፈሽ ጀርባሽን ሰተሽው ተኝተሽ ስለነበረ በነጋታው አንቺን ለማባበል እንትን ይዞሽ ሊሄድ፣ ሀቂቃ ነው ያልሽው፣ ግን ሀዲቃ ነው የሚባለው። ሀዲቃ መናፈሻ፣ መናፈሻ ቦታ ይዞሽ ሊሄድ ሲጠይቅሽ አንቺ እርግዝናው ስለሚያምሽ እምቢ አልሽ ወይስ ሄድሽ? አዎ አልሄድም አልኩት። ሌሎቹ ሴቶችስ? እነሱ ተነስተዋል ለመሄድ። እሺ፣ ከዚያ አልሄድም ብዬው ቀረሁኝ። ከዛ ስቀር በሩን ሊቆል ያኔ ስለተነጋገር በሩን የውጭን በር ቆልፎት ቁልፉን ይዞ ሊሄድ ነበር። ከዛ ይዘህ አትሄድም ብዬ በሩን ያስኩት ቁልፉን ማለት ነው። ሊቆልፍብኝ ሲል አይ እኔ በኋላ እወጣለሁ ወደ እሱ ክረድ ያለሆኝ እናንተ ሂዱ ብዬ አትቆልፍብኝ ብዬ ቁልፉን ሲይዝበት በቦክስ አፍንጫ የመታኝ ከዚያ ሲመታኝ አፍንጫ የመተኝ የመታኝ ከዚያ ሲነስረኝ

ያንቺ እንደምስላዩ አዲቃው ቀራ። ልጆቹም እጃዛ ቤት ሁሉም ቀሩ። ከዚ ሆነአን ያለች ሲው ሴቷ እሱ አመጣች እና ቤቱን ወለወለች። ከዚ አንድ ሰዓት በላይ ዝም ብሎ ሲፈስ ቆየ ማለት ነው። ከዚ አኪን ቤት ይዘናት እንሄዳ እያሉ እያለ እሱ ግን በዚያ ሰዓት ዝም ነው ያለው። ቲክቶክ ገብቶ ነው ሲጫወት የነበረው። እንደ ደማሽ እያየ ነው ምክንያቱም ሰድቤ ዋለሁ፣ ስድብ የዲማሁ እያለ እንደዚያ እየነሰረኝ እያለ ሰድቤ ዋለሁ፣ ብዙ ስድብ። በእርግጫ መቶኛል፣ ግን የአፍንጫ ነው በጣም እንትን ያለኝ። ከዛ ታዲስ አበላይ ቆይቶ ቆመልኝ። ከዛ ተኛሁ። በእንዲ ሙሴ ውስጡ እንቅልፍ ወሰደኝ። ከዛ በነገተው አኩርፎኛል። እኔም አኩርፎ ዋለሁኝ። የወንድሜ ሚስት ነበረች እዛው ያኔ እዛው ስልሽ ብዛው አካባቢ ነበረች። ከዛ እንደዛ ብዬ ስነግራት ናይቶሎን ይገራለች። ምክንያቱም አኩርፎኛል። ከዛ በሰአቱም ስለሚረበኝ አላስሷን ደወልኩና ልመጣ ነው አልኳት። ከዛ ምሻውሩን አናገርኩት። ከዛ ምሻውሩን ወጥቶ ወሰደኝ። ከዛ ወሰደኝ። ከዛ ሲወስደኝ እሷ ጋር ሆንኩና፣ ያኔ ሪከርድ ደረጉለት አለ ሰሪቤ ማለት ነው። በስድብ ነው የዘደጉ። በሰአት እሱ አንቺን አፍንጫሽን ሰብሮ ደም በደም ያደረገሽ የረገጠሽ፣ እርጉዝ ሆነሽ ከእሱ አርግዘሽ የረገጠሽ ሳይፀጽተው አንቺ እሱን መስደብሽ ነው እያጠቀሰሻ አለው እየፀጽጠች ሰደብኩት ደጋግመሽ ሰደብኩት። የተሰማሽ አንቺ የሰደብሽው እንጂ እሱ የቀጣጠቀሻ ልትተሰማሽ። እሱ የመታኝ ነው እንጂ እኔ የሚያስለቅዘኝ እሱ መሰሪ የሚባል የለም። እኔ ደግሞ ለእሱ አዝነሽ ስለሰደብሽ አዝነሽ ብታለቅሽ የመሰለኝ። እሺ። እና ጓደኛሽ ጋር ስትሄጂ በሩን ማን ከፈተልሽ? እራሴ ነኝ የከፈትኩት። አልቆለፈውም ነበረ አልቆለፈው ምክንያቱም የእኛ ክላስ ላይ ቁልፉ አለ። የውጩ በርን አንዲ ቁልፉ ጋር በአንዲ ነበር። ከዚያ ከፍቸው ወጣሁና ለሴትዮዋ ሪከርደረኩለን ምክንያቱም እኔ እሱ ዝም ብሎኛል፣ ተኮራርፈናል። እሱ ጋር መቀመጥ አልፈልግም። ደህር ነው ለጊዜው ለህር ነው ብዬ ሪከርድ ያረኩላል በሰዓቱ ስለ ላንከራይሽ፣ ላንከራይሽ ይዋ ይዋ ቅር እንዳይልሽ ይቅርታ ግን ከዚህ በኋላ ቤቱን መልቀቅሽን ኢንፎርም እያሳወቅሻት ነው ለአከራይሽ። ኦልሬዲ በቃ ከዚህ ሰውዬ ጋር መኖር አልቻልኩም፣ ተኮራርፈናል፣ ይደበድበኛል፣ ወጥቻ አለ። ተቆጥታለች። እሱንም አስወጣዋለሁ ብላ ነበር የለችም ነበር ወይስ አንቺም ብቻ? እሱንም እንዴት ሴት ቤት ይመታል ብላ አንቺም ተወጣች፣ እሱንም አስወጣለሁ ብላለች።

በልሽ በት ተቀመጪ። እሷ ማታስገባሽም ማለት ማለት ነው ባለቤቷ። እሺ፣ ከዛ እሷን ስጠይቃት እኔ ቤቱን እለቃለሁ ሁለተኛ እኔ ኃላፊነት አልወስድም ብሎ አለኝ አለችኝ። እና እንዲያት መጪ አለችኝ እሷ ማለት ነው። እኔ እሽንሽ ካላልኩ አታወሪም። እንዲ ውዴ ልባችን ወር

ያለህበት እዚህ ያለሽበት ቤት አሁን፣ ስንት ወርሽ ነው? ሶስት ወርሽ ስምንት ወር ሶስት ወር ስምንት ወር እርግዝና እዛ ቤት ሶስት ወር አወር በፊት ብር ልኮሌ ነበር ብር ልኮሌ ነበር። መቼ ነው ማውራት የጀመራችሁት? ሰድበሽው ሰድቦሽ ብሎክ ተደራርጋችሁ ነበር። በምን አጋጣሚ ድጋሚ ማውራት ጀመራችሁ? በሰአቱ ብሎክ አላደርገኝም እስኪ እንዲያደዌ ነው ያለኝ። እሺ ከዛ መቼ ደወልሽ? ከስንት ጊዜ በኋላ? እንዳትደውይ ባለሽበት ሆኒ ረዳሽ አለሽ ነው ያለው ማለት ነው። በጓደኛ ራሱ ሳያስጠይቀው ባለችበት ትቀመጥ፣ ግን እኔ ቤትም አልይዝላትም ፈልገ ትቀመጥ ነው ያለው ማለት ነው። ከዛ ስንት ስንት ሊረዳሽ ቃል ገባ? በወር ስንት? አ አልገባም። ከወር በፊት ብቻ አምስት መቶ ብር ሰጥቶኛል ማለት ነው። እስካሁን በስምንት ወር እርግዝና ውስጥ አንዴ ብቻ አምስት መቶ ብር ሰጠች እሺ ታዲያ አንቺ ስምንት ወር ሙሉ ካልሰራሽ ጌታም ተምተሽ ትበያለሽ ሊስጠጫ ቅድም ተበድሬ ብለሻል ተባረና እድሜና ጤና ይስጥሽ እሺ ስምንት ወር ሙሉ ከጓደኞች እየተበደርሽ የቤት ኪራይ ትከፍያለሽ ምግብ ትበያለሽ ለምን ሥራ ትገቢም ነበር ስራ በሰአቱ አጥቼ ነው እኔ ጋ የመጣሽው። እሱን እንዳናገርልሽ ነው። ምን አለን ያጣወ ክል አላቅም ያለኝ። አላቅም እንደፈለሽ ያደርጊ ነው ያለኝ። እና ብሎክ አድርገኛል ያደለም አለ ወይስ ምን አለ? አይደለም አላለም። አቅ ነው ያለው። አላቅም እንዲያረሽ አድርጊ ነው ያለኝ። ስለዚህ ለመጨረሻ ጊዜ አምስት መቶ ሪያል የሰጠሽ መቼ ነው? ለመጨረሻ ጊዜ አንቺ እና እሱስ የተደዋወላችሁ የተደዋጎላቸው፣ በስልክ ያወራችሁት መቼ ነው? በስልክ ታወራን ያኔ፣ በድምጽ ታወራን ካወር፣ ያኔ ወዲያው ብሩን እንዴት ተቀበሉ ነው? ምን ምን ያወራችሁ? ያወራነኛ ያኔ ሰዎች ይመጣሉ ብሎ ነበረ፣ ብሩ ደርሶኛል ምናምን ወሬን ያወራችሁት ወይስ ምንድን ነው? አዎ ብሩ እንደ ደረሰኝ እጠይቅልሻለሁ ምንድን ነው? እን እኔ አሁን ሀቢባ ትደዋል እንድትይልኝ ትልኪያለሽ እንድጠይቅልሽ ቤት ነው አለ እሱ ማለት ነው እዚህ ቤት

እሺ አንቺ ደግሞ አይ ወልድ ያለው አሳድጋለሁ ስቲ ኬታ ብታሽ ልትወጂ ልታሳድጊ ነበር ያሳብሽው። እንደዚህ ይጨክናል ብዬ አላሰብኩም ነበር። ነገ ሀሳቡን ይቀይራል በልጅ ይዘዋለው ምናምን ብለሽ አስበሽ አንቺ ምንም ሳይኖርሽ ስራ ሳይኖርሽ። ግን ስታደርጉ ለምን የእርግዝና መከላከያ አልተጠቀም ልጅ ተፈልጊ ነበር ልጅ ተፈልጊ ነበር? ለምን የእርግዝና መከላከያ አልተጠቀምሽም? ተጠቀምሽው ያለው የሚባል የለም ሰዓት ዋትሳፕ ላይ ሀቢባ፣ ኢንቫይት አድርጌሽ አለው። ሀቢባ ውጭና ከቲክቶክ ፌስቡክ፣ ወይም ዩቱብ ደርሰሽ ነይ፣ ኢንቫይት አድርጌሽ ግሬ ሆኗል።